ጀመሪያውልሽ አንቺ ሆን ብለሽ ሆን ብለሽ ነው። የህግ ነገር ከህግ አቅባት ውጪ እያደረግሽ ነው። በቃ ችግር የለውም እኮ። ሰላም ጤና ይስጥልን በመላው ዓለም የምትገኙ ወድ ጉራጌዋ የዩቱብ ቻናል ተከታታዮች እንዴት ናችሁ? ደና ናችሁ? አይ እኛለን እግዚአብሔር ይመስገን በጣም ደህና ነን። እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ ማለት ነው። እንደተለመደው አዲስ ነገር ይዤ አልመጣሁም ወይም ደግሞ ጥሩ ደስ የሚል ዜና ይዤ እላችሁ አልመጣሁም ማለት ነው። ብዙዎቻችሁ ለምን አትታረቁም? ለምን ወደ ሰላም አትመጡም? ምናምን የምትሉም አላችሁ እና እንግዲህ በባለፈውም ነግሬያቸዋለሁ። እነሱ ሰላሙን አልፈለጉትም ብያችሁ ነበርና ስለዚህ እኔም መሄድ ባለብኝ አግባብ እየሄድኩኝ ነው። በባለፈው የመጥሪያ ወረቀት ሰጥቼው ነበረ። ስለዚህ ወረቀቱ ቀዶታል። ስለዚህ አሁን ደግሞ በሕግ አግባብ ወረቀቱንም ስለቀደደ እንዲሁም ደግሞ ከዛም አልፎ ተርፎ ዛሬ ላይ ሁለቱም አንድ ላይ ይገኛሉ ማለት ነው። እኔ ነገሩን እንትን ለማለት እየሞከርኩኝ ነበረ። ነገሩ እንዲብስ እንዲጋጋል እያደረገ ነው። ወጥቼ እስከምመጣ ድረስ አብረው ቤት እንዳሉ ተነግሮኛል ማለት ነው። ስለዚህ ፖሊስ ጋር ሆኜ ይዘነው ወደ ህግ እንሄዳለን ማለት ነው። ምንም ማድረግ አልችልም። ብዙዎቻችሁ ለእሱ አዝናችሁ ምናምን እራት ጨክኝ ማዶት የልጅሽ አባት ነው ምናምን እያላችሁ የምትቆጡኝ አላችሁ ማለት ነው። እና የልጅ አባት ቢሆንም እኔን እያሰቃየ በእኔ ላይ ሌላ ሚስት እየደረበ ኑር የሚል ህግ ስለሌለ ያንን ነገር ደግሞ በህጉ አግባብ መታየት ስላለበት ማለት ነው ስለዚህ ግዴታ ነው። ምንም ማድረግ አልችልም። እኔም ወድጃ አይደለም። የልጅ አባት ነው ብላችኋል እንዳላችሁትም ማለት ነውና ለእሱ ብዬ ሳይሆን ለልጄ ስል ብዙ ታግሼው ነበረ። ነገር ግን እሱ ትግስቴን ፍራቻ አድርጎት ጭራሽ እስከ ቤት ድረስ መላልሶ እያመጣት ነው። እሷም ምን እንዳሰበች አላውቅም። እንደውም እኔ እሷም ጭምር ብትጠየቅልኝ ደስ ይለኛል ማለት ነው። ምክንያቱም ባለትዳርና የልጅ አባት መሆኑን እያወቀች እስከ ቤቱ ድረስ በድፍረት እየመጣች አብራው ስትሆን እኔ እውነት በእኔ ቦታ እናንተ ብትሆኑ ምን እንደምታደርጉ አላቅም። ብቻ በእኔ ላይ የፈረዳችሁ ሰዎች እንግዲህ እግዚአብሔር ልቦን አይስጣችሁ። ስለዚህ አሁን ወዳሉበት ሄደን እንግዲህ ወደ ሕግ እንሄዳለን ማለት ነው። አሁን ቀጥታ ወደ ቤት እንሄዳለን። ቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ፣ ሁሉም ያጁን ያገኘዋል ቢቆይ እንጂ መች ይቀራ። ይቀመጣል እንዳደራ ሰው ደግም ሰራ ክፉም ሰራ ሁሉን የእጁን ያገኘዋል፣ ቢቆይ እንጂ መች ይቀራ። አፈል ቢተርፈዋ ይለግስ ቢተርፈዋ ይለግስ፣ ምግባሩ ነው መመዘኛው የሰው ልጅ መዳኛው። አሄ ምኞትማ መቼ ያልቃል? በቃ ይሳይሉ መቼ ሀብቶኝ የቆያ ይመስለኝ ባይኖር ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ከብቶኝ የቆያ ይመስለኝ ባይኖር አለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ

መጥሪያ ወረቀት ቀዳል፣ ማለት የምን መጥሪያ ወረቀት? ማንጽ ቀደል የሰጠው ከሆነ መጥሪያ ወረቀት አልቀደድኩም። አረ አያሃ መቼ ዋሻውኝ ነው፣ እሷ እንዳለች እኮ አገል አይደለም እኮ፣ ያ አይደለም። ስለዚህ እኔ እና አንቺ ጉዳይ ጭራሽ ሕግ ቦታ ላይ ደርሶ ነው ይሄ ሁሉ ግርግር ነው የሚፈጠረው። ሕግ ቦታ ላይ ደርስ መሰለኝ የመጥሪያ የሰጠሁት እኔ። የሆነ ወረቀት አምጥታ ሰጥታኛለች፣ ግን ይኸውልህ በእንትን የታሸገ ወረቀት ስለነበረ መጥሪያ መሆኑንም አላውቅም። በጣምም በሰዓቱ ኦቨር ስታወራብኝ ስለነበር አናዳኝ የቀደድኩት ከሕግ አለ መዋሸት መስሎ ከሆነ በጣም ተሰስተሀል። በደምብ አይደለም አንተ እሷም አንብበዋለች። መጥሪያ መሆኑን አላውቅም። አለቃ አየተነገረ አንተ ማወቅ እሱን ችግር የለውም እኮ፣ ግን እኔና እሷ መካከል ህግ ጉዳይ ጋር የሚያደርስ ነገር የለም። ችግር እኮ የተሰጠህ ወደ ህግ ልትሄድ ነው እንጂ ልትቀደው እንኳን ህግ ድረስ መድረስ የሚችል ከሆነ ምንም ችግር የለውም እኮ ችግር እንዴ በሚስት ላይ ሚስት ሆኖ እየደረብ ከለው ችግር የለውም። እኔ ጣቢያ ሄጃ አወራለሁኝ። ግን ይኸውልህ ወንድሜ፣ በመጀመሪያ እዚህ ያለውን ነገር እኔ ላስረዳት። እሷ እኮ እሺ፣ ችግር የለውም አንተ እንድታቅልኝ ስለፈለኩኝ ነው። በኋላ ምስክር ትሆነኛለህ። እንኳን እንኳን መጣ ወንድሜ፣ ምንም ችግር የለውም እኮ ምስክር፣ እንደውም ምስክር ይሆንልሃል። ምክንያቱም ያገኘህ ከውሽማ ጋር ስለሆነ ማለት ነው እኮ። ምን አይነት አስተሳ የገዛ ቤቴ ላይ መጀመሪያ አይደለም፣ ሲጀመር ነገሮችን አሯርጣሽ እዚህ ደረጃ የምታደርሺው እኔን ከዚህ ቤት አስወጥተሽ ከዛች ምስጢር የሆነች እህትሽ ጋር ተነጋግረሽ እኔን ችግር ውስጥ የመናገር ሞራን የለም። አይ የምትሆን ችግር የለውም እኮ ግን ጉዳይ እንደዚህ ምንም ለቤቷ አይነሱ ማውራት ያለብን ነገር ለቤት ምንድን ነው? ማሰብ ነው። ምንም ነገር እና ያመጣሁት ሽማ ሽሩሩ ብዬ ልቀበልልህ? ልቀበል? አዎ እንዴ! ይሄ ደግሞ ያለብን ችግር እዛ ሄደን ማውራት እንችላለን። ሄደን እናውራ። እኔአስራአለም እኔና ሲይዘሽ እዚህ ቤት እንደፈለግሽ ሆነሽ መኖር ነው የምትፈልጊው? እኔ ከልጄ ጋር እንደፈለግሽ ሆኜ እኖራለሁ። እንዳንተ ግን ውሽማ እያመጣሁኝ አልኖርም። አላማሽ እንደዛ እኮ ነው። እኔን አስወጥተሽ እዚህ ቤት ልታስገቢ ያሰብሽው ሰው እንዳለ ነው እያሳየኛል። እውነት ነው የሰሞኑ ምን፣ ዝም ልበል ምን ታደርገው ነገር እያየሻለሁ። ምክንያት ነበር የምትፈልገው። ሌባ ኮ እንጣጣል እንጂ ተረጋግቶ አያወራም። ምንም ምታናግሪኝ ነገር የለም። እሱን እዛ ሄደን ጣቢያ የሚያወራ ነገር ይሆናል። ችግር የለውም። ከሆንም እኔ ይሄዳሉ ምንም ችግር የለም። ግን ግን ይኸውልህ መጥሪያ መሆኑን አላውቅም። መጥሪያ መሆኑን አላውቅም። ችግር የለውም። ያለ የቪዲዮ መረጃ አለኝ እኮ አንብበህ እኮ ነው ተሳልቀህ፣ ከእሷ ጋር ስቀህ ወረቀቱን የቀደድከው አይደለ? ጀመረ አንቺ፣ ችግር የመፍጠር አላማን ያለብሽ እኔ ገብቶሻል። አሁን ችግርም ሆነ ምንም፣ እኔ ወደ ህግ መሄድ ምርጫዬ ስላደረኩኝ ምንም የምታመጣው ነገር የለም እኮ። አይደለም እኮ እንድትሄድ ነው የምፈልገው። ህግ ጋር ሂጅ እኮ። መፍታት ያለብኝን ችግር ፈትቼ ተመልሼ እመጣለሁ። ግን እኔና አንቺ እኔና አንቺ ምንም ስለዚህ፣ ከፍንጅ ተይዘሻል እኮ። ይሄ ነበረ የምትፈልጊው? ዝም በይ ዝም በይ። ቤትሽ ላይ የታያሽ መሰልሽ እንዴ? የእኔ ቤት ላይ እኮ ነው የታያሽው። ማፈር ነው ያለብሽ። ልክ አይደለም። ልታርምኝ አልፈልግም። ከአሁን በኋላ የሚያርመኝ ህግ ብቻ ነው። በገዛ እጅሽ ማለት ነው። በገዛ እጅሽ ከእኔ ጋር ያለሽን ነገር

ወንድም መሄድ ካለብህ፣ ስነ ስርዓት መንገድ እንድሄድ እኮ እሺ፣ ልቀቀኝና እና ያለ እኮ ማለት ነገር የለም ችግር እሺ አለቃ፣ ለቀቀኝ እኮ። ችግሩ ምንድነው ይሄ? እሺ ቆይ ላውራት። ምን ማውራት የለብህ አይጠበቅብህም። እዛ ሄደህ ማውራት ያለብህ የሆነሽ፣ አንቺ ሆን ብለሽ ሆን ብለሽ ነው የህግ ነገር ከህግ አግባብ ውጪ እያረክ ነው። እኔ እሄዳለሁኝ አልኩ እንደ ለቀቀኝ አይደለም። እኔም እያለሁ ሌላ ነገር እያረክ ነው። አያችሁታ፣ ይሄ ጥጋበኛ። ምንም ምንም አታመጣም። እኔ ማውራት ያለብን ነገር እናወራለን። ንእፈኛምሽም ነው አሳዘነሽ። ሚደበርኝ ለምንድነው የሚደብረኝ? ሰላም በይው የልጅ አባት መሆኑን እያወቅሽ አይደል? ንይመጣች ነው አሁን ሲጀምር አንቺ ራሱ ምን ትሰሪያለሽ? ከዚህ ሂጂ ነኪው